ተቀየረለት እኮ ችግር የለውም። አሁን ጎድጫሙ ጉንጫሙ እንደት ነው እሱ? የሁለት ወር ነው የመጣው።

የመጀመሪያ ልጅ አስተዋይና ታጋሽ ነው። በራሴ ስለማውቀው የመጀመሪያ ልጅ አስተዋይና ታጋሽ ነው አይደለ? ውሸት ነው። አንተ ስንተኛ ልጅ ነህ? ኧረ እኔ ግን አስተዋይና ታጋሽ ነኝ። በነገራችን ላይ ለተናነሱት እና አስተዋይ አይደለም ሳ፣ ኃላፊነት ሲጫንበት አስተዋይ ይሆናል። ኃላፊነት ሲኖረው ፈተና የመኖር የምብትን